የእሳትን አዝንብብን ጥሪ በፓሪስ ከተማ ሬዮ ዴጀኔሮን ያየ በፍጹም አይሳሳትም። ሬዮ ዴጀኔሮን ያስታወሰ በፍጹም በኢየሱስ ክርስቶስ ላይ አይዘባበትም። እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ አገር ይቀልላቸዋል። የማቴዎስ ወንጌል ምዕራፍ አስር ቁጥር 15። የጨለማው ዓለም የጠልቁ ዓለም የመናፍስቱ ዓለም የኢሉሚናቲው ዓለም። የግብረ ሰዶማውያኑ ዓለም ጥንታውያን መቅደሶችን ዘግቶ ወደ ጭፈራ ቤት ለውጦ ትውልዱን ወደ ሞት መንዳቱ ሳያንስ በኢየሱስ ክርስቶስ ላይ መዘባበታቸውን ቀጥለዋል። ብራዚል አለኝ በምትለው የአደባባይ በዓሏ በካርኒቫል ቀን በጌታችን ሕማምና መከራ ላይ በመዘባበቷ ሳይወል ሳያድር ክንዱን አቅመሷቸዋል። 2024 ኦሎምፒክ ለማዘጋጀት ዕጣ የደረሳት ፓሪስ በዓለም እይታ ላይ እጅግ የሚያጸይፍ ተግባርን ፈጽማለች። ከሁለት መቶ ሃምሳ ሺ በላይ ዝሙትን ለመፈጸም የሚያስፈልጉ ግብአቶችን በአደባባዮቿ ላይ በነጻ አስቀምጣለች። እንኳን ኦሎምፒክን ለማየት ለሚመጡ ተመልካቾች አይደለም ተሳታፊዎችም እንደልባቸው መሆን ይችላሉ ስትል የሞትን ደወል ደውላለች። በዚህ አልበቃችም። ከምሴተ ሐሙስ እስከ ራእየ ዮሐንስ ድረስ ያለውን የኢየሱስ ክርስቶስን ሥራ እያነሱ ተዘባብተውበታል። በክርስትናችን ላይ ተዘባብተውበታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ አገር ይቀልላቸዋል ያለው ይሄንን ነው። ከፓሪስ ይልቅ ለሰዶምና ለገሞራ አገር ይቀልላቸዋል። ሰዶምና ገሞራ ኢየሱስ ክርስቶስን አያውቁትም። ሰዶምና ገሞራ ኢየሱስ ክርስቶስ አልሰበከባትም። ሰዶምና ገሞራ ሐዋርያቱ አልሰበኩባትም። ሰዶምና ገሞራ ያንን ኃጢአት በመፈጸማቸው ምክንያት ከሰማይ እሳት አዝንቦ እግዚአብሔር አጥፍቷቸዋል። ዛሬም የዛ ተከታይ የሆኑት ዓለማችን እንድትጠፋ ታላላቅ ደወሎችን እየደወሉ ይገኛሉ። እኚህ ጥንታውያን ከተሞች ታላላቅ መቅደሶቻቸውን ዘግተው ባዶ አድርገው ወደ ጭፈራ ቤት ለውጠው ትውልዱን ወደ ሞት እየነዱና በክርስቶስ ሥራ ላይ እየተዘባበቱ ይገኛሉ። ወንጌል የተሰበከባት አውሮፓ ሐዋርያቱ የተሰየፉባት አውሮፓ፣ ክርስትና የተስፋፋባት አውሮፓ፣ ታላላቅ መቅደሶች ያሏት አውሮፓ በክርስትናና በክርስቶስ ላይ እየተዘባበተች ትገኛለች። ባንባ ላይ ፈረስ የሚቀመጠው ክርስቶስን ተዘባብተውበታልና ክንዱን እንደሚቀምሱ ምንም ጥያቄ የለውም። ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ጌታችን እንዳሳሰበን ከሚጠፉት ጋር አብረን እንዳንጠፋ ልን ልንበረታ ያስፈልጋል። የምንለው አንድ ነገር ብቻ ነው የሚያደርጉትና ያውቁምና ይቀርበላቸው። እናንት ኦርቶዶክሳውያን ይሄን አጸያፊ ነገር ልትቃወሙት ይገባል። ይሄን አጸያፊ ተግባር ልትጸየፉት ይገባል። ይሄንን አጸያፊ ተግባር እያያችሁ ጌታ ሆይ አውጣኝ አድነኝ ልትሎ ያስፈልጋችኋል። ከበጎ ነገር ጋር እንድትተባበሩ አደራ። በዐይናችን ያየነውን አጸያፊ ተግባር እግዚአብሔር እንዲያስወግድልን ቅዱስና መልካም ፈቃዱ ይሆንልን። በዚህ አጋጣሚ የግልጽ ኦርቶዶክስ ተዋህዶ ቤተክርስቲያን ይህንን ተቃውሟ የተቃውሞ ደወሏን አሰምታለች። የእኛም አባቶች ይህንን ልትቃወሙት ያስፈልጋልና የተቃውሞ ጥሪያችሁ እንድታስተላልፉ በልጅነት ቃሌ አሳስባችኋለሁ። እግዚአብሔር ትውልዱን ይማር። በአሁኑ ሰዓት በጣም በሚገርም ሁኔታ የ2024 የፓሪስ ኦሎምፒክ ሲካሄድ ያው መክፈቻውን አይታችሁታል፣ አብዛኞቻችሁ። በጣም የሚያስጠላ ና ቀፋፊ በተለይ ክርስቲያንን ሚነካ የሚያንቋሽሽ ወይም በዛ አስመስለው መጥፎ የነሱን አላማ ለማስተላለፍ የሞከሩበት በ12ቱ ሐዋርያት ላይ በኢየሱስ ላይ ያለገጡበት አይነት መክፈቻ ነው ያዘጋጁት። ደስ የሚለው ነገር አብዛኛው የዓለም ሕዝብ በጣም ደብሮታል። በጣም አልተመቸውም። አስቀያሚው የሚያስጠላው መክፈቻ ፕሮግራም ሁሉ እስከመባል ደርሶ ነበር ና በአሁኑ ሰዓት ደግሞ በሚገርም ሁኔታ ከተማ ሙሉ ለሙሉ ከመብራት አገልግሎት ውጭ ሆናለች። ኢሮፕ ላይ ምናምን ብዙ ጊዜ የማይጠበቅ ነው፣ ግን በሚገርም ሁኔታ ሙሉ ለሙሉ የመብራት ኃይሏን አጣለች። ደስ የሚለው ደግሞ ዘ ሴም ቤተ ክርስቲያን መብራት፣ አንድ ቤተ ክርስቲያን ሙሉ ለሙሉ መብራቷ ብቻውን በርቱ ይታያል ከተማው ላይና ይሄ ነው አነጋጋሪ ሆኗል። በአሁኑ ሰዓት አምላኬ፣ መንገድ ላይ ነው የምገኘው። የትን ያለው አሁን መንገድ ላይ ነው ባክን፣ መንገዱ እንዳይጠፋብኝ፣ የት እንደደረስኩ አላቅም ባክን። እች ያለም በቃችኝ። እች ያለም እንዴት አባት ነው ምታስጠላው! ኢትዮጵያኖች እርስ በራሳቸው የተላለፉ ነው ነው። እቺ ምድር አልፈልጋትም። ከደሙ ንጹህ ነኝ። ሰሚ ጆሮ አስተዋይ ልቦና ካላችሁ ምናልባት እስቲ ትንሽ ነገር ልበላችሁ በዘረኝነት ለተጨማለቃችሁ ሰዎች ይሄ መሬት የኔ ይሄ መሬት ያንተ፣ ከሀገሬ ውጣ ከሀገሬ ውጭ እያላችሁ የገዛ ወገኖቻችሁን የምትጨፈጭፉ ሰዎች፣ የምትገሉ ሰዎች፣ ኢትዮጵያ ላይ ታይቶ ተሰምቶ የማይታወቅ ነገር ሁሉ የምታደርጉ በዚህ በአምስት አመት ውስጥ በተለይ ለተፈጠረው ነገር በሙሉ ሙሉ በሙሉ ኃላፊነት የምትወስዱ ሰዎች፣ እስቲ ሰሚ ልቦና ካላችሁ፣ በቃ ልባችሁ የሚሰማ ከሆነ የሚያዳምጥ ከሆነ የሚገባችሁ ከሆነ እባካችሁ እስቲ እንደው የፈጣሪን ቁጣ እንኳን አስተውሉ። በጎፋ ወገኖቻችን ላይ በደረሰው የተፈጥሮ አደጋ በመጀመሪያ ከልብ ማዘኔን እየገለጽኩኝ ወገኖቻችን ነፍሳቸውን በአጸደ ገነት ያኖርልን ለቤተሰቦቻቸውን መጽናናትን ይስጥልን። ማለት እንደዚህ አይነት አደጋ ሲከሰት እኛ ምን አድርገን ይሆን ብሎ ሰው ራሱን መጠየቅ መቻል አለበት ብዬ አስባለሁኝ። የኃጢአታችን ምላሽ ነው ይሄ። እንደውም እግዚአብሔር አምላክ እጅግ በጣም ከሚባለው በላይ ታግሶናል። እጅግ በጣም ማለት ነው እና እንደዚህ አይነት የተፈጥሮ አደጋዎች ሲኖሩ ኃጢአታችን ነው፣ እኛ እየሰራን ያለነው በደል ነው ይሄንን እያመጣ ያለው ብለን ማሰብ መቻል አለብን። ጭንቅላታችንን ልናሰራው ይገባል። የሰው ልጅ ዘላለማዊ አይደለም። እንዳያችሁት ወገኖቻችን እንግዲህ ምንም የሚያውቁት ነገር የለም። የሆነ ቤት ተደረመሰ በአደጋ ምክንያት እሱን ለመተባበር ለማገዝ ወገኖቻቸውን በሄዱበት ነው እንግዲህ መሬቱ ተንሸራቶ ያ ሁላ ምስኪን ሰው በዛ ደረጃ ህይወቱን ያጣው ማለት ነው እና ዛሬ ትኖራለህ፣ ነገ ትኖራለህ አታውቀውም። ኤኒ ታይም፣ በማንኛውም ሰዓት ጤነኛ ሆንክ አልሆንክ፣ በማንኛውም ሰዓት ልንሞት እንችላለን እና እዚህ ሚዲያ ላይ ስለ ዘረኝነት የምታቀነቅኑ አንድ ሳምንት አማራ ትሆናላችሁ፣ አንድ ሳምንት ኦሮሞ ትሆናላችሁ፣ አንድ ሳምንት ትግሬ ትሆናላችሁ እንደዚህ ያደረጋችሁ ዘር ከዘር ምታባሉ ምታቧጭቁ ሃይማኖት ከሃይማኖት ምታባሉ ሰዎች፣ ጊፍታችሁ ሲቀንሱ ወደ አንዱ ዘር ትሆናላችሁ። ከዚህኛው ዘር ጊፍት የሚሰጣችሁ ስታጡ ደግሞ ወደ ሌላኛው ዘር ትሄዳላችሁ። ብቻ በቃ ጭንቅላታችሁ ውስጥ ምን እንዳለ ግራ እስከሚገባኝ ድረስ እኔ ሰው መሆናችሁን እስከመጠራጠር ድረስ በአንድ ሳምንት ውስጥ የተለያየ ሰው የምትሆኑ ሰዎች አላችሁ። እኛም ደግሞ አያረመንም። ትናንትና ስሰድቡን የነበረ ዛሬ ደግሞ መልሰን ደግፈናችሁ ለእናንተ ጊፍት እየረጨን እንኖራለን። ይሄ ነው ያለው ነገር እና ፕሊስ፣ እስቲ ቆም ብላችሁ ራሳችሁን ከራሳችሁ ጋር አውሩ። አንዳንዴ ከራስ ጋር ማውራት ጥሩ ነው። በቃ ብቻችሁን ተቀመጡና እያደረኩ ያለሁት ነገር ትክክል ነው ወይ? ዘር ከዘር እያጣላሁኝ፣ ሃይማኖት ከሃይማኖት እያጣላሁኝ፣ እዛ ጋር አንዱን እየተሳደብኩ አንዱን ከፍ ከፍ እያደረኩኝ፣ ነገ ደግሞ ከዚህኛው ሲጎልብህ ወደዛኛው እንደዚህ የምታደርጉ ሰዎች ላይፋችሁ ራሱ ሚዝረብል ነው የሚመስለኝ። ዝም ብዬ ሳስበው ጥሩ እንቅልፍተኝታችሁ የምታድሩ ራሱ አይመስለኝም። እና እንደዚህ አይነት አትሊስት የተፈጥሮ አደጋ ሲከሰት የእኔ ኃጢአት ነው፣ የእኛ እኛ እየሰራን ያለ ነው ነገር፣ እኛ እየበደል ነው ያለው ነገር፣ ፈጣሪን እያስከፋ ነው እያስቆጣ ነው ያለው ነገር ነው። እዛ ጋር የተፈጥሮ አደጋ ሊመጣ የቻለው ምክንያቱም የፈጣሪ ቁጣ ነው ይሄ ሰው አይደለም መሬቱን ያንሸራተተው ሰው አይደለም ያሁላ ሰው እንዲሞት ያደረገው በቃ የፈጣሪ ቁጣ ነው ለምን ሀጢአታችን በዝቷል ወንጀላችን በዝቷል በእውነት እርስ በርስ አንዋደድም ፍቅራችን ካንገት በላይ ነው ሁሉ ነገራችን ማስመሰል ነው የምንዋደድ እንመስላለን ነገር ግን ኤቭሪቲንግ ካንገት በላይ ነው ሁሉ ነገራችን ማለት ነው የእውነት የሚዋደድ ሰው በጣም ጥቂት ነው የምታገኙት እንግዲህ ኢትዮጵያዊ ሆኖ ኢትዮጵያዊን የሚገል ከሆነ ከዚህ በላይ ምን በደል አለ? ምን ግፍ አለ? በእውነት ነው የምላችሁ እኛ እርስ በርስ የማንዋደድ ከሆነ እኛ አንዳችን ለአንዳችን የአንዳችን መሞት ለአንዳችን ማይሰማን ከሆነ የክርስቲያኑ ቤት ሲቃጠል ሙስሊሙ ማይሰማው ከሆነ የሙስሊሙ ቤት ሲቃጠል ክርስቲያኑ ማይሰማው ከሆነ ምንድን ነው ታዲያ? ኢትዮጵያዊ ተብለን አንድ ነን፣ የኢትዮጵያ የፍቅር ሀገር ናት የሚባለው ታዲያ ምንድን ነው ውሸት ነው ማለት ነው። ኦኬ፣ ሶ ስፔሻሊ ሚዲያ ላይ ዘር ከዘር የምታጨፋጭፉ ሃይማኖት ከሃይማኖት ከአንዱ ሲጎልባችሁ አንዱ ሆነ ብላችሁ ሚዲያ ስራችሁ የሆኑ ሰዎች አላችሁ። ራሳችሁን ታውቁታላችሁ። እኔ አክቲቪስት ነኝ ብላችሁ ራሳችሁን የምትጠሩ ዘር ከዘር የምታባሉ ሞቅ ሲልላችሁ አንድ ሳምንት አንዱን ትሰድባላችሁ፣ አንዱ ሲጎልባችሁ አንዱን ሰው እንደዚህ ስራ የምትሰሩ ሰዎች ኤኒ ታይም እየተነፈሳችሁ ወይ ደግሞ ላይቭ ለቁጭ ብላችሁ እያወራችሁ እንዲ ጤነኛ ሆናችሁ መተንፈስ፣ መብላት፣ መጠጣት እየቻላችሁ ኤኒታይም ጸጥ ልትሉ ትችላላችሁ። ልትሞቱ ትችላላችሁ። ይሄንን አስቡ። ሞት እንዳለባችሁ አስቡ። ዛሬ እዛ ጋር የምታጋድሉት የምታጨፋጭፉት ሰው ነገ ደግሞ በእናንተ በቤታችሁ ይመጣል። ማታስቡት ነገር ይመጣል። ወይ በጤናችሁ ልትፈተኑ ትችላላችሁ፣ ወይ በቤተሰባችሁ ልትፈተኑ ትችላላችሁ፣ ወይ እናንተ ራሳችሁ ማታ ሰላም እደሩ ብላችሁ በሰላም ተኝታችሁ ጠዋት ላትገኙ ትችላላችሁ። እና ፕሊዝ ተመለሱ ወደ ራሳችሁ። ፍቅር ይኑረን፣ አንድነት ይኑረን፣ ሰላም ይኑረን እላለሁኝ። በጎፋ ላሉ ወገኖቻችን እዚህ ጋር ባለችው አጭር የመልእክት መላኪያ ቁጥር እየላካችሁ ከመላው ዓለም የምትኖሩ ኢትዮጵያውያን ድጋፍ ማድረግ ትችላላችሁ። ኮመንት ላይ ደግሞ የንግድ ባንክ አካውንታም አስቀምጥላችኋለሁኝ። ወገኖቻችንን እንርዳ። በእንደዚህ አይነት ነገር ላይ በአንድነት መቆም አለብን ብዬ አምናለሁኝ። እስካሁንም ላደረጋችሁ፣ ለሰጣችሁ ሁሉ እግዚአብሔር አምላክ በወጣ ይተካላችሁ። የጎፋ ወገኖቼ፣ እግዚአብሔር አምላክ መጽናናቱን ይስጣችሁ ላለሁኝ።